ቆይ ግን ኮሽ ባለ ቁጥር እንደ ውሻ መጮህ አይሰለችም? የኒውስ ቤተሰብ ስለ ሀይሚና ብሩኬ በርከት ያሉ አዳዲስ ነገሮች ከቲክቶክ፣ ከኢንስታግራም፣ ከዩቱብ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ላይክና ሼር፣ ሳብስክራይብ እያደረጋችሁ እስከ መጨረሻው ለመስፋት ሞክሩ። በመጀመሪያ ደረጃ ሀይሚና ብሩኬ ዛሬ በዩቱብ ላይ መጥተዋል። ትናንትና ብሩኬ ፖስት ባደረገው ነገር በጣም ብዙዎቻቸው ተጨንቃቸዋል። ተጨንቀን ነበር። በዛም ደግሞ አያይዘው በጣም ብዙ ሰዎች ብዙ ነገር ተናግረዋል። ከተናገሩት ግን አንደኛዋ ልጅ በጣም ቀልቤን ስባዋለች። በመጀመሪያ ስለዛሬው ፖስታቸው ላውራና ከዛ ወደሱ አመጣለሁ። እንግዲህ በሚያምር ሁኔታ ሀይሚዬና በሮኬ በናፍቆት በስስት አይን ላይ እየተያዩ በሮኬ ያደረገላትን ቀለበት እየተመለከተ ኦማይጋድ፣ እንዴት እንደሚያምሩ ቤተሰብ። የምሬን ነው የምላችሁ። ቤት አይደለም ዛሬ ቪዲዮ የተሰራ፣ ውጭ ላይ ነው የተሰራው። ዛሬ ማን ማንም እንዳይቀር በሀይምዬ ቻናል ማለት ነው። ፎቶ ደግሞ ተለቋል። ያላያችሁ ገብታችሁ ማየት ትችላላችሁ። እንደዚሁም ደግሞ እኔ ታምሌል ያደርገዋለሁ በመጀመሪያ ማለት ነው። እና በጣም ነው የሚያምሩትኝ እንዴት እንዳመረባቸው። አንድ ቀንም ጥፍት ብለው ቢሆን ሲመጡ ድምቅ ፏፍሽ፣ እምር ድምቅ፣ ምቅ ብለው ኮ ነው የሚመጡ ቤተሰብ። ኦ ማይ ጋድ ኢንስታግራም ላይ ደግሞ እንግዲህ ብሩኬ ያው ባለፈው ምሽት ላይ የተነሳው ፎቶ ነበርና ፖስት አድርጓል። መድረስ የምትፈልግበት ቦታ ባትደርስ እንኳን መሆን ሌለበት ቦታ ላይ አትገኝ በማለት እንግዲ ሁለት ፎቶዎችን ፖስት አድርጓል። በጣም ነው የሚያምረው ብታዩ፣ ምሽቱ ድምቀቱ ምናምንና ና በጣም አምሮ በታል። ያው ሀይሚና ብሩኬ ሰላም ናቸው። በእርግጥ ብሩኬ ፖስት ያደረገው ነገር ትንሽ ያቦዛግም ነበረ፣ ነገር ግን አክት ነው። እኔም ቪዲዮ ስራ ተናግሬ ነበረ። በዚህ ፍጥነት በዚህ ቅጽበት እንደት አይነት ነገር አይፈጠርም። ምናልባት ብሩኬ እያደረገ ያለው አክት ነው። በሀይሚዬ ፍቅር እንዳላብድ ጸልሌ ብዙ ነገር እያለ ነበር፣ ስለ ተስፋ ምናምን፣ ስለ ማጣት ምናምን ግን ቢሆንም የዘፈኑ ነው እንጂ ብሩኬ እየሰራበት ያለው ታቃላችሁ። ሀይሚ ና ብሩኬ ካልተመቻቸው አብረው ካልሆኑ ምናምን አይሰሩ። መቢ እኔ ያሰብኩት ምንድን ነው ሀይ ብዬ ሩታን ለመጠየቅ ቡታጅራ ስለሄደች ነው ብዬ ነው ማስበው። ምክንያቱም ቤት ውስጥ ብትሆን ኖሮ፣ አዲስ አበባ ላይ ብትሆን ኖሮ ቪዲዮ ይለቁልን ነበር። እና ጠዋት ላይ እንግዲህ እየጠበቅኩን ነበር፣ ማታ ላይ ቪዲዮ ይለቃሉ ብዬ አልለቀቁም። ስለዚህ ሜቢ ሩታን ለማየት ያው አራስና ታቃላችሁና በእርግጥ አብርሽ ጋ ወይንም ሩታ ጋ ብሩኬም ይሄዳል ታቃላችሁ፣ ግድ ነው። ከዚ በፊት አንድ ነበሩ። ስለዚህ ምናልባት ለመጠየቅ ሄዳ ሊሆን ይችላል ለአንድ ቀን ዛሬ ደግሞ ተመልሳለች አብሮ ድምቅ ያለ የሚያምር ፎቶ ፖስት አድርገዋል ቪዲዮ ደግሞ ማታ ይለቀቃል እንግዲህ እኔ ማለት የፈለግኩት ትናንትና ብሩኬ ፖስት ባደረገው ነገር ላይ በጣም ብዙ ሰው ማለት የተለያየ ሀሳብ የተለያየ አስተያየት ሰጥተዋል። ግን አንድ የቡታ ጭራ ልጅ ነኝ የምትል ብሩኬና ሀይሚኮ ፍቅረኛ ሞች አይደሉም እያስመሰሉ ነው አለች። እያስመሰሉ ነው እንዳያችሁ ደግሞ ቀለበት የሚያደረገላት እኮ ጌጥ ነው መስቀል ነው እያለች ነበር። እና በመጀመሪያ ደረጃ አንቺ ሀገራቸው ልጅ ከሆንሽ እንደዚህ ማለት አይጠበቅብሽም። ባይሆን ራሱ ማለት ነው ልትያችም ነበር፣ ቅናት ነው ሰው በቃ ብሩኬን አፍቅረውት አፍቅረውት የሀይሚ እንደሆነ ሲያውቁ ቀኑ ተንጨረጨሩ። ምን ያርጉ ስምን ማጥፋት፣ ምን አገባችሁ አሁን ስለ ሀይሚ? ብሩኬ ከወደዳችሁ ልክ እንደኛ በቃ ውደዷቸው። ካልወደዳችኋቸው ግን ስለ እነሱ አንዳንድ ነገር እያመጣችሁ ማውራት ምን አስፈለገ? አልሰማችሁም እንዴ ብሩኬ ያለውን? ብሩኬ ድል አድርጌ ደግሼ አገባ ሻለው ኮ ነው ያላት። ገባችሁ አይደለ? እንደገና ደግሞ ያ ጊዜ እስከሚደርስ ለሀይሚ የሚያስፈልጋት ይገባታል። ስጦታ ይገባታል ያለውን ስጦታ ሰጣትኝ፣ ወርቅ ሰጣትኝ ግማሽ ነጥብ። ገባችሁ። እናንተ ለቤት ግራ እያጣችሁ ሰዎች እኮ ናችሁ። ወታችሁ ቅናት ስለያዛችሁ ብቻ ፍቅረኛ ሞች አይደሉም እያስመሰሉ ነው፣ ለስራ ነው እያስመሰሉ። ባይሆን ቀለበት ሊያደርግላት ነበር ምናምን የምትሉ ጊዜ ጊዜ፣ በነገራችን ላይ ማለት ነው እያንዳንዱ ነገሮች ሁሉም በጊዜያቸው ውብ ነው የሚሆኑት። ስለዚህ ብሩኬም ደግሞ ገና ቀጣይ ብዙ አዳዲስ ነገሮች አሉ፣ ትልልቅ ነገሮች እናንተ ያልጠበቃችሁት። በእኛ እድሜ የማይበገር እኛ ግን ተቋቁመን ያደረግነው የምናደርጋቸው ነገሮች አለ። ጠብቁ ብሏል ጥብቁ በተስፋ በቃ አትንቀልቀሉ አትንቀልቀሉ። እንዴ ምንድን ነው ነገሩን እኮ ግራ ገብቶኝ ነው። ፍቅረኛ ሞች አደሉም ስትል በጣም ነው የሳኩትኝ። የምሬ ነው የምላችሁ። ምንድን ነው ነገሩ እንዴ አንድ ቤት መኖር ከጀመሩ እኮ እንዴት ነው ሰነበቱ። አልሰማሽም እንዴ አልሰማሽም ወይ ሀይሚን አገባት ያለው ሲል አልሰማሽም ወይ ነው። ባይሆን ፍቅረኛ ሞች ባይሆኑ ራሱ አንቺ ስለቀናሽ ወይንም ብሩኬን ስለምትወጁ ነው እንደዚህ መተሽ የተናገርሽው እንጂ ባይሆን ኖሮ አታደርግም ነበረ። በነገራች ላይ አንበሳ ይሄዳል ግመል ይቆምድ ነው ብቻ የሆነ የሚባል ነገር አለ። እናንተ ማውሩ እነሱን ህይወታቸውን ይኖራሉ። ብሩኬ ደግሞ ኢንስታግራም ላይ ፖስት ያደረገው ጋር የጻፈው ጽሁፍ ለእንደ እናንተ አይነቱ ነው። ገባችሁ? ቢያስፈልጋችሁበት መድረስ ካልቻላችሁ እንኳን የማይመጥናችሁ ቦታ አትገኙ። በቃ ወሬ አታመላልሱ። ከዛ ከዛ እያላችሁ ማድነቅ ከፈለጋችሁ አድንቁ። ከዛ ውጭ ግን እነሱን ለመጣል እነሱን የሆነ ነገር ለማድረግ የምትሞክሩት የበለጠ ያበረታችኋል፣ ያጠነክራችኋል፣ ትልቅ ደረጃ ይደርሳሉ። ገባችሁ አደለ? የምሬ ነው። እኔ በቃ ዛሬ ፎቶችን ሳይ እንዴት እንዳስደመመኝ እናንተ አታቁም፣ እንዴት እንደሚያምሩ በጣም ነው የሚያሳስት። በነገራችን ላይ